አዶናይን ይዤላችሁ መጥቻለሁ አዶናይ አቤት ውስጥ ነበርኩኝ አትሌቱ ኃይሌ ገብረስላሴ ላሴ ራሱ በቦዲጋርድ እየተንቀሳቀሰ ባልሆነበት ፕሮግራም ላይ እንዴት ነው አዶናይ በሁለት ቦዲጋርዶች የሚወክበው ሰላም ሰላም ጤና ይስጥልኝ ቤተሰቦች እንዴት አላችሁ እንደምቆያችሁ ዛሬም ተመልሻለሁ። በዛሬ ቪዲዮቻችንን ምርጥ ምርጥ ቪዲዮች እንመለከታለን። ቅዳሜና እሁዳችሁ እንዴት አለፈ? በጣም ምርጥ እንደነበረ ተስፋ አድርጋለሁ። በቅዳሜና እሁድ ብዙ ነገር ተከስቷል። ታላቁ ሩጫ ነበረ፣ ብዙ ነገሮች ተካሂደዋል። ብቻ ቅበላም ነበረ። በሚገርመው በኦርቶዶክስ ሃይማኖት ተከታዮች ዘንድ በጣም በጉጉት የሚጠበቀው ጾም የሚገባበት ቀን ነበረ። ብቻ አሪፍ እንዳሳለፋችሁ ተስፋ አድርጋለሁ። እንደ ሁልጊዜውም ቪዲዮቻችን ስንጀምር በሰሜን በደቡብ በምስራቅ በምዕራብ በተለያዩ አቅጣጫዎች በሆነ አጋጣሚ በተለያዩ አጋጣሚዎች ለሚራ ለሚራቡ ለሚሞቱ ወገኖቻችን ሰላሙን እግዚአብሔር ይላክላቸው፣ ሰላም ለሀገራቸው። ዛሬም ምርጥ ምርጥ ቪዲዮዎች እንመለከታለን፣ ሪያክት እናደርግባቸዋለን። አዶናይ ዛሬም መጥቷል። ለምን ሚዲያ ላይ እስካለ ድረስ ማውራት እስካለብን ድረስ ሰውን ማማት ሰውን ኩም ማድረግ ሳይሆን ትክክለኛ ሀሳቦችን የምንሰጥበት ስለሆነ የአዶናይ ጉዳይ አለ፣ ታላቁ ሩጫ አለ፣ እንዲሁም ደግሞ አርቲስት ፌናን ይድሩ ጋብቻ ጋር ተያይዘው ታላቁ ሩጫ ላይ ተገኝታለች፣ እሱንም እንመለከታለን። እንግዲህ ብዙ ቪዲዮዎች አሉ፣ ሀሳብ አስተያየቶቻችሁን እየሰጣችሁ እናንተ ቆይታ ታደርጋላችሁ። ቪዲዮን ላይክ አድርጉ። ለዚህ ቻናል አዲስ ከሆናችሁ እና ለመጀመሪያ ጊዜ የምትመለከቱት ደግሞ ሰብስክራይብ በማድረግ ቤተሰቡ ሁለተኛ ቻናሌን ኮመንት ላይ ቼክ አድርጉ። ወደ ቪዲዮ እንሂድ። እብድ ሞት አድርጎ ሰማኸኝ፣ ሰማኸኝ የሚወራውን ወሪ እኔ ሀብታም ሎነው እድል ተጠቅም። እንዴት? ቆይ አብጥ በል መጀመሪያ የደሞዝ ቀን

አንተ መንቀምበት እኮ ነው። አንተ ቀን እንደዚህ ጉድ ጉድ ከምንል ሌላውንም ቀን በዚሁ ልክ ጉድ ጉድ ብንል አሪፍ ነው ብዬ አስባለሁ። አዎ፣ ለሚሰራላቸው ሰዎች ሳይሆን እኛም እርካታ አለው ብዬ አስባለሁ። አይመስላችሁም? እሺ፣ ያ ሴት አስማጀለስ ቨርሰስ ቅናተኛ ዋጀል። ኦኬ፣ ቅናተኛ እና እንደ ኢትዮጵያ ፊት ለፊት የምትቀመጠው ቀለሟ ልጅ አይደለች እንዴ? አንተ ጭራሽ እንደዚህ ነገር እኮ የምታውቃት መስልም። እንዴት አድርገህ ነው ያሰመጥካት? እንግዲህ እኛ ደግሞ ከልብ ወለድ ላይ ነው እንደ የምታገኛቸው እነዚህን አባባሎች እንፈላሰፈዋለን። ነው እልሽ እንዴ? ጭራሽ ኤደን፣ አንተ ንታወራሃለች። ያቺን የመሰለች ልጅ እንዴት እድሉን ልትሰጥ አለች? እኔ ምን ያንሰኛል ብቻ ሸለ መጥማጥ የመሰልክ ሰውዬ ሴቶቹ አብደዋል እንዴ? አንቺ አታርፊ አንቺው፣ እንደውም ስልኪ። አረ ቆይ ደግሞ ለምንድ ነው ለሁሉም ተመሳሳይ ነገር የምጽፍላቸው? ኮፒ ፔስት እያደረክ ነው እንዴ የምትልከው? እና ለዚህ ሁሉ ሴት የተለያየ ፒካፕ ላይን ከየት ይመጣል? ይሻላል። ይህ ሁሉ ሰው የምታወራው ምን ለመሆን ነው? ፕላን ኤ፣ ፕላን ቢ፣ ፕላን ሲ፣ ፕላን ዲ የሚባል ነገር አለ ሴት። አቤት አቤት! አሁን ይሄኔ ሰገጤ ሳክስ ሁኔታ ምነውህ። ነው የሚመልሱልህ ወይስ እነሱ ሙድ እያዙብህ ነው? ለአንዳንዶቹ እየጻፍኩ ለአንዳንድ እያለበብኩ የጻፍኩ መልሳቸውን ምን መፍታታት ትችላላችሁ? በናትህ እሺ። ግን ለኤደን እንዳጽፍ በሷ ቀልድ የለም እም ኤደን ፕላን ኤነች ማለት ነው። ኤግዛክትሊ እኔ እኮ ሳስጠነው ነው። ጭንቅላቱ ያበጠ ልጅ አለ፣ እውቀት በዝቶበት እኮ። ከዛ እናትዮ በበረዶ ልሻት አይሆንም ብዬሽ እኔ ራሴ በኬሚስትሪ ነው ያሸሁት። እንዴ ጎበዝ፣ አስጠኝ ነው ማለት ነው። ምን ተፈጠረ መሰሉ? እኔ ማስጠናት ልጅ፣ እናትየዋ ቆንጆ ሹሩባ ሰርታ ላከቻት እንድታጠና። ልጅቷን በጣም አስጠነቻት። ሹሩባ ነው የተፈተው። ይገርሞታል። እኔ ጠዋት ያስጠነውት ነው ከሰዓት ገብቶ ጥላውን ገዘዘን ሳይቀርኩ እንትን ግጥም እኮ አስጠንችዋል። ከዚህ ሰምቶ ነው አይደበብ አይመጣም። አሁን ቢዚ ነኝ ተረጋጋ ብዬ ሰባት ወር ደጅ አስጠናሁት። ከዛ በኋላ አስገብቼ ፈቅጄ ፍቃደኛ ሆኜ ዜማ አስጠናውት የጥቅምት አበባ ማለት ነው። እንትን አጠና የሚባለው ንንጨት እራሱ ያውቁታል እንዴ? ያውቃለሁ እንዴ? እኔ ነኝ አስጠናውት። ከዚህ የሆነ ሰውዬ መተው አጠና አላለሁ ብለው አጠና አሉት። ስሙ አጠና ሆኖ ቀረ ማለት ነው። እስካሁን ያንገበግበኛል። እኔ ሰውየውን ባገኛቸው እኔ በአጠና ማለት ነው ከተጠጠ ነበር ማድረግ ማነው? ባጣና፣ አይዞህ አይዞህ። አሁን እሱን ተዋውና ልጄን እንዴት አድርገህ ነው የምታስጠና? እኔ እንኳን ብዙ ማስጠናቸው ልጆች አሉኝ። በጣም ቢዚ ነው። ሰባት ሺህ ዶሮ ነው ያስጠናው። ዲግሪ ጭነውልኛል። ቢዚ ነኝ ነው ቀጣይ አመት አንደኛ ትወጣለች። ከዛ በሚቀጥለው አመት ኮሌጅ ትበጥሳለች።

እኔ ባገባ ሰንደልና ናገረባችሁ በብብታችሁ ይዛችሁ ራቆታችሁ አዲስ አበባ ላይ ወይ ኢትዮጵያ በቃ ታብዳላችሁ። የአላባ ጠንባሮ ዞን ዋና ጠንባራ። አይ ፈጣሪ፣ ዲዛይን አያልቅበት። ላገባሽ መኪና ገዛለታለሁ አልታይ ብሎሽ ነው እንጂ አግብተሻል። ውይ ቀለሟ ተነሳባት። ያ ናት ማለት ያቺ እናት የለችም እንዴ? አረ አለች መሰለኝ። ማን አባቱ ነው ማነው? ነው እኔ ልግባ። ግባ ግባ ግባ። ችግር የለውም። ባለፈው እንደዛ ቀጥቅጠኛው ግባ ይሉኛል እንዴ? ረ ግባ፣ ደግሞ አንተን ማን ይመጣል? እግዚአብሔር የመጣው ግባ። በቃ እንግዲህ የቻለው አይመቱም መሰለኝ በቃ።

ለእኔ የሚገርመኝ የአንዳንድ ወላጆች ማለት ቤተሰቦች፣ የድሮ ቤተሰቦች፣ ዘንድሮቹማ ለምን ልጄን አየሽ ምናም ብሎ ጓይ ልሉ ይችላሉ። እና መንገድ ላይ ይዟችሁ አልወለዷችሁም እኮ ጉሮ ቤት ናቸው። ቅጥቅጥ ብሎ የሚገርፉት ነገር በጣም ይሄ ፍቅር መገለጫ ነች። ይሄ እንኳን የሆነ ሌላ

ዛሬ በተለያዩ የቲክቶክ ስራዎቹ የምናውቀውን አዶናይ አዶና ስን ይመሻለን። አዶናይ አዶናይ አዶናይ፣ አቤት። እዛ ውስጥ ነበርክ? ጀመርን ጋ ነው ጋ ነው። ሰግጥ ፈምስ ከየት መጣ? ሰግጥ ፈምስ መጀመሪያ ላይ ሰግጥ አለ

ቴዲ ደውሎ አይዞ ብሎ ይነበር አለ። ጫው፣ የኔ ቴዲ ነው። ጫው፣ የኢትዮጵያው ቴዲ ጫው፣ ሁላችን የምናውቀው ጫው። ምናባሉ እየደወልክ ሰው አይዞ ምናምን ምትለው ማን ቤት ነ እቺ የአምለሰትና የአዶናይ አሽሙሮች እስኪ የአዶናይ ጉዳይ እንመጣበታለን። በተለይ ስለ ታላቁ ሩጫ ስናነሳ፣ ታላቁ ሩጫ በነገራችን ላይ ለብዙ ሰዎች በረከትን ይዞ መጥቷል። አብዛኛው ሰው ተጠባብሰ የፍቅር ጊዜና ሳልፈው ልጆች ያፈሩት ነበሩ። ሴፉ ኦን ኢቢኤስም ማታ ሴፉ ሾው ላይ ያቀረባቸው ሰዎች በጣም አስገራሚ ነበረ። ሀይሌ የራሱ ያው ለአስመጪው እንዲከፈል ላለ ብራችን ላይ እና ምክንያት ተጋብታችኋል ብሎ በስልክ እየመረቃቸው ነበር። እስኪ ሰላም በነገራችን ላይ እነሱ ሚዲያ ላይ ስለቀረቡ እንጂ ከሀያ አምስት አመት ነው የሆነው። እኔ አንደኛው ላይ ትዚ ለኛል ባንዲራ ሽጫለሁ፣ ቀደም ብያቸዋለሁ። እዚህ ላይ እጅ ላይ የሚታሰር ባንዲራ አንድ ጎበዝ ስራ በመፍጠር የቢዝነስ ሰው የሆነ ሰው ውድድሩ ልክ ሲጀመር ባንዲራ ይሸጥ ነበር፣ እዚህ እጅ ላይ የሚታሰር እሱን ሽጫለሁ። ግን ከ ከዛ ጊዜ ጀምሮ እኔ ማቃቸው ሰዎች አሉ። እነሱ 14 አመት ሆናቸው አግብተው ወልደው ስለዚህ አንዳንድ ትላልቅ ኢቨንቶች ትዳርም በረከትም ብዙ ነገር ነው የሚገኝባቸው። እኔ ግን ከዛ በላይ ልጁ ነው ስታድግ ምን መሆን ትፈልጋለ ሲባል ወታደር ሲል በጣም ነው ውስጥ የተላወሰው። ህጻናት አድጋችሁ ምን መሆን ትፈልጋላችሁ ሲባሉ ፖሊስ፣ ወታደር ሲሉ እጅግ በጣም ነው ደስ የሚለኝ። በጣም ስለዚህ አድገህ በሀገራችን ተጽዕኖ መፍጠር የምትችል ጎበዝ ወታደር እንድትሆን ፈጣሪ ይርዳህ እላለሁ። በአጠቃላይ ፕሮግራም አሪፍ ነበር። አሁንም የጆኒን ፕሮግራም እያየን ነው። በኢቢኤስ የተለቀቀ ቪዲዮ ነው። ይህን ቪዲዮ ካያችሁ በኋላ ሰይፉን አለማድነቅ እንግዲህ ከባድ ነው። የመዝናኛ ስራ መስራት በጣም በጣም አስቸጋሪ ነው። በዚህ አጋጣሚ ለማዝናናት ወይም ደግሞ ለማስደሰት በምሞክርበት ወይም በምጥርበት ጊዜ ጥፋት የሚመስሉ ነገሮችን አጥፍቼ ከሆነ ዝቅ ብዬ ይቅር እንድትሉኝ ወይም ደግሞ ይቅርታ እንድታደርጉ ይጠይቃል። እዚህ ፕሮግራም ላይ ክላስ ክላሳቸውን የጠበቁ ሰዎች ተገኝተዋል። አንዱ ትናንት ቪዲዮ ሰርቼ ኮመንት ላይ መንብላይን ጥሩ ነው ቺን ሶስት ቀን ዘማሽ ቃበት ፕሮማክስ በሰላም ነው ምን ነው ሸና እኔን ሸና እና ልታፈን ኩላሊት ውድ እንደሆነ አታውቅም ብራዘር። እኔ ስለሰው በጎነትና ስለሰው መጥፎነት ሳውራ በነገራችን ላይ ምንም ሳይድ ይዤ አይደለሁም። ሚዲያ ላይ እንዳለ ሰው የመሰለኝን ራሴን ብቻ ወክዬ ነው ማውራው። ከሃይማኖትም ከፖለቲካም ከምንም ከምንም የለውበትም። ራሴን ወክዬ ብቻ ራሴን ውኜ ነው ማውራው። አንዳንድ ሰው ደግሞ ሚዲያ ላይ ያለው የልቡን እንድታወሩለት የሚፈልግ ሰው አለ። ና እንደዛ አይነት ሰው አይደለሁም። የልቡን ካወራሁለት ጥገኛ ልሆን ነው። ለዛ ከሰደበኝ አሜን ብዬ ነው የምቀበለ ጣጣ የለብኝም። ከዛ ውጪ ሴፉን ስላደነኩት እንደዚህ ብለ መጽፍ ሰው ሹር የአዶናይ አድናቂ ይሆናል። የአዶናይል አዶናይን እኔ ጠሊቸው አላውቅም። በምንም ተአምር ለጠላውም አልችልም። ለምን እሱን የምቃወምበት ወይ ደግሞ የምጠላበት ምንም ምክንያት የለኝም። ነገር ግን አንዳንድ ሀሳቦችን እንደ ሀሳብ የሚነሱ አዶና አይደለም ጠቅላይ ሚኒስቴሩም ሲያነሳ ጠቅላይ ሚኒስትሩ ምን አለ እንዲህ ቢያደርጉ ተብሎ ሀሳብ ይሰጣቸው የለ ፖለቲከኞች ይሰጧቸው የለ እኛ አልሰጣቸውም። በእርግጥ ለጥላቻ ብላችሁ እንዳታስቡት እንደዚህ አይነት ፊሊንግ አትያዙ ለማለት ነው። ከዛ ውጭ ሴፉ እንደ ማንኛውም ሰው ስጋ ለባሽሉ ሰው ነው። ለዚያ ፕሮግራሙ ላይ እኔ በንግግሮች ውስጥ ስሰራ አስቀሚያችሁ ከሆነ ይቅርታ ብሏል። ግን ፕሮግራሙ በጣም በጣም የሚገባው ነው። ትናንትና እንደተናገርኩ ነው። ያልሰማችሁት የትናንትና ቪዲዮ ማየት ትችላላችሁ። ወደ ታላቁ ሩጫ ስንመለስ በታላቁ ሩጫ በጣም መነጋገር የሆኑ ጉዳዮች ተከስተዋል። አዶናይ ባልተጠበቀ መልኩ በጋርድ መጥቷል። እኔ ምን በጋርድ መጣ ለሚሉ ሰዎች አይደለሁም ግን ጋርዶቹ ሱፍ ለብሶ ታላቁ ሩጫን ጨረከ የሚያስብለው እነሱም እዚህ ሸርቱን ለብሶ ቢያሳምሩት ከሚሉት ወገኖች መካከል ነኝ። ከዛ ውጪ አንድ ሀሳብ ደግሞ አነሳለሁ። እስቲ ዛሬ በቦዲጋርድ ዙሪያ ሶሻል ሚዲያው ላይ መነጋገሪያ ሆኗል። ይህም ክስተት የተፈጠረው በታላቁ ሩጫ ላይ ቲክቶከር አዱናይ በቦዲጋርድ ሲሮጥ መታየቱ ነው። በዚህም ብዙዎች አስተያየታቸውን እየሰጡ ይገኛል። ከእነሱ ውስጥም አንዱ ጋዜጠኛ አሉላው ፍሬው ነው። አስተያየቱን በሰሞኑ በሰይፉ ፋንታውንና በአዱናይ መካከል ከነበረው አለመግባባት ጋር አያይዞታል። ሀገር ለማዳን እየሞከረንና ብዙ ዛቻ እየደረሰብንም በቦዲጋርድ አልተንቀሳቀስንም፣ ሰይፉ ፋንታውን እንዳያስደበድበው ነው ወይ በማለት አስተያየት ሰጥቷል። ሌሎችም በተቃራኒው መብቱ ነው እያሉ ይገኛል። እስቲ እናንተ ምን ትላላችሁ? አሳባችሁን በኮሜንት ግለጹ። ሼር ኮፕሊንክ እንዳይረሳ። አትሌቱ ኃይሌ ገብረ ስላሴ ራሱ በቦዲጋርድ እየተንቀሳቀሰ ባልሆነበት ፕሮግራም ላይ እንዴት ነው አዶናይ በሁለት ቦዲጋርዶች የሚወክበው ምናምን እያላችሁ ፌስቡክ ላይ ምናምን ስትንጫጩ አየውኝና ትንሽ ብንረጋጋ መልካም ነው። ያለ ምክንያት እንደዚህ ያደርጋል ብዬ አላስብም። በዚህ ደረጃ ተጽዕኖ እየፈጠረ ያለ ልጅ ጠላት አይጠፋም እና ምቀኛ አይጠፋም፣ ግን ያው በምክንያት ሊያደርገው ይችላል ብሎ ማሰብም አስፈላጊ ነው እና እስቲ ሜንሽን እያደረጋችሁት ምክንያት ይኖረዋል። እኔ እንደውም ትንሽ የደበረኝ ቲሸርቱን ቢያስለብሳቸው ሱፍ ለብሰው ምናምን ነገር ከማል ለየት ከሚሉ ለብሳቸው አሪፍ ነበር። ከዛ በተረፈ ግን ልጁ ስማርት ነው። ያለ ምክንያት እንደዚህ ያደርጋል ብዬ አላስብም። ሜንሽን እያረጋችሁት እስቲ ከምትንጫጩ። ለፍርዳን ቸኩል ለማለት ያክል ነው። ይመቻችሁ። ዲዮ በለቀቀ በታየ ቁጥር ብዙ ነገሮች ይባላሉ። እኔ ማለት የፈለግኩት ቅድም ያልኳቸው አንድ ጉዳይ አዶናይን ገፋፍቶ ገፋፍቶ ተመልካቾቹ የት ሊያደርሱት እንደሆነ ስታስቡ በጣም አስፈሪ ነገር አለ። እዚህ ጋ ባንዲራ ተቀብቶ ነበር እና ሰዎች ከሌላ እንግል የተረጎሙ ሰዎች አሉ። ትክክለኛ ትርጉም የሰጡት ሰዎች አሉ። ብዙ ማውራት አልፈልግም። ነገር ግን አንዳንድ ጊዜ እሱ ምን አይነት መልእክት ያስተላለፋል፣ እሱ ምን አይነት ፊሊንግ አለው የሚለውን ትቶ ሰው የራሱን ግምት ስለሚያስቀምጥ ገፋፍቶ ገፋፍቶ እንደ ጆን ዳንኤል እንዳያረጉት ይፈራሉ። የምሬ ነው፣ በጣም ይፈራሉ። ከዛ ውጭ ድ ለምናደረገ መብቱ ነው። ሁለት ሺህ ብርም ሺ አምስት መቶም ከፍላችሁ ዛሬ ጋርድ መቅጠር ትችላላችሁ። እንደ ህጉ ይቻል አይቻል ባላቅም ማለት ነው፣ ግን መብቱ ነው። በ ይሄ ምንም መጨቃጨቅ ጉዳይ አይደለም እና ኢቨን ታሰረ ያሉ ሰዎችም ሰምቻለሁ፣ ትናንትና ስለ መታሰሩ፣ ግን ምንም እኔ ሰማውም እና መታሰሩን የሚመኙ ሰዎች ሊሆኑ ይችላሉ እና እኛም ደግሞ እንደዚህ ያው ለበለብን እንደ ባንዲራ ለመጥፎ ነገር አሳልፈ እንዳንሰጥ፣ ነገሮችን በበጎ መልኩ ካላሰብን ይጎ ሆነን ወይ ደግሞ ለምናስባቸው አላማዎች ልጁን ስና ሌላ ታሪክ ይፈጠራል። ብቻ በታላቁ ሩጫ በጣም ዘና የሚያደርጉ ነገሮች ነበሩ። በእንግሊዝኛ ጭፈራ ምናምን፣ የህዝብ ፍቅረኛ የነበረች አርቲስቷ ማግባቷን ተከትሎ ታላቁ ሩጫ ላይ ስሟ ተነስ

ድሮ በቃ ብትፈታ እራሱ የማግባት እድሏ በጣም ሰፊ ነው። ብዙ አፍቃሪዎች ነበሯት። ቢሳካላቸው ቢሞላላቸው በብዙ ወንዶች ያገቧት ነበር ማለት ነው። በጣም ይገርማ ብቻ ደስ ይላል። ተወዳጅ ስለሆነች ነው። ከሌላ እንግል አደለም። ቢጫ ጣቶች ግን በጣም በጣም ያዝናኑ ነበረ። በቃ አይዶ ነው እንግሊዝኛ ምናምን ሙዚቃ መደባለቅ ምናምን ሌላ ታሪክ ነበረ። ታላቁ ሩጫ እንደውም ኮመንቶችን እያነበብኩ ነበረ። ከኮመንቶች መካከል ታላቁ ሩጫ በዚህኛው አመት ቀይ ቲሸርት ለብሶ ነበሩ የሮጡና አዲስ አበባችን ዛሬ ፕሬድ በፕሬድ ሆና ነው ያሳለፈችው። ያለም ሰው አለ አረ እይታ በሰው እኮ ማንኮል ዋጣል።

ስትሄዱ ወጣት ሩጫ ቦታ ስትሄዱ፣ ወጣት የሆነ ልማት ላይ ወጣት፣ በቃ ወጣት የሌለበት ነገር አያም በጣም በጣም ደስ ይላል። ይህንን እድል ለዘረጋው ለጀግናው አትሌት ኃይሌ ገብረስላሴ ግን ክብር ይገባዋል፣ በጣም ትልቅ ክብር ይገባዋል። ብዙ ሰዎች የሚጋቡበት ብዙ ሰዎች ራሳቸውን የሚያሳዩበት ቲክታከሮች፣ ብዙ ሰዎች በቃ የሚተዋወቁበት ቦታ እንደመሆኑ በጣም ክብር የሚገባው ታላቁ አትሌት ሀይሌ ገብረስላሴ ነው ብቻ ታላቁ ሩጫ ላይ ለየት ያለ ነገር ካያችሁ ደግሞ ኮመንት ጻፉ የግል ትምህርት ቤት ስትቀጠር ተቀጣሪ ስትሆን ቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆቆ እና ብትሆንስ፣ መምህር ግረፈ እንደ አታውቅም? አይ፣ አዲስ ነሽ መሰል። ዘርጋ እጅን ዘርጋ፣ ደሞዝን ከምቆርጥልኝ ዘርጋ። ታው ታው በጣም ከባድ ግነት አለው። ግን እንደዚህ አይነት ካለ እንዳትቀጠሉ። ግለ ትምህርት ቤት ጎቤው መንገድ ላይ ስታገኘው ሰላም ነው፣ ቲክቶክ ላይ ውር ውር ስቲ ከሰው በላይ ሆንሽ መሰለሽ። እንደ ኧረ አይደለም አይ በቃ ልመለስ መሰለኝ። ይቃረሳው ይሻል ይሻል የቃል ጨዋታ ጨዋታ

ከባድ ነው። ሰዎች ቪዲዮቻችን እነዚህን ይመስላሉ። ዘናፈታ እንዳላችሁበት ተስፋ አድርጋለሁ። ላይክ አድርጉ ካላረጋችሁ ለቻናሉም አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። እስከ መጨረሻ ድረስ ለተከታተላችሁን ያመሰግናለሁ። ቀጣይ እንገናኝ፣ ይመቻችሁ።